የሚመስል ለማመን የሚከብድ እውነት ቴዲ ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ አምስት ሰዓት አካባቢ ስራ ቦታ ላይ ሆኖ ከጓደኞቹ ጋር ሲያወራ እንደነበረ ጓደኞቹ ነግረውናል። እስከ ሌሊቱ ዘጠኝ ሰዓት ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበረ ሚስቱ ነግራናለች። አርብ ጁማ ቀን ስልኩ ሲደወል አይሰራም። ባለቤቱም እና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራቱ አሳስቧቸው ተያዘ ይሁን እንዴ እያሉ ሲጨነቁ ሙሉ አሙስ ለአርብ የሚነጋ ጠዋት አካባቢ ሪያድ ውስጥ መክረጃ ሀያ ስምንት እስትራሃ ወይም መዝናኛ ቦታ ላይ በጩቤ እንደተወጋ ወሬ ተሰማ። ይህን ወሬ የነገረን እዛው መክረጃ ሀያ ስምንት ሆኖ እዛው መክረጃ ሃያ ስምንት ሆኖ ቴዲ ሄዶ ነበረበት ከተባለው ስትራሃ አካባቢ ባለ እስትራ ውስጥ የነበሩ ሰዎች ሲሆን እንዲህ ስሉ ቃል በቃል ነገሩን። እኛ ያለንበት እስትራ ሆነ በር ላይ የነበሩ ሰዎች እዛው አካባቢ ያሉ ሌላ እስትራ ላይ ችግር እንደተፈጠረ እና ሰው እየሸሸ እንደሆነ መጥተው ነገሩን። እኛም እየሮጥን ወደ ውጭ ወጣን። ከዛኛው እስትራሃ እየሸሹ የሚወጡ ሰዎችን ምንድን ነው ብለን ስንጠይቅ የቡሬክስ ቤተሰብ ቴዲ በጩቤ ተወጋ ብሎ ነገሩን። ፖሊስ ከመጣ ሁሉንም ሰው ሊይዝ ስለሚችል ሁሉም እግር አውጪኝ ብሎ እየሮጠ ነበር። እኛም ተበታተንን ይላል እናም በነጌ ውለት ወሬ ሰምቼ በድንጋጤ ውስጥ በድንጋጤ ውስጥ ሆኜ እዛው ያሉ የሶዲ መዋጥን ጓደኞቼ እንደውዬ በቴዲ ደረሰ የተባለው ችግር አስረዱኝ። የመንግስት ሆስፒታል ላይ እንዲያፈላለጉ አደረኩኝ። እነሱም ስራቸውን ትቶ በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊስም ጋ ፎቶን እየላኩ ማጠያየቁን ቀጠሉ። አሁን ካሁን ካሁን ቴዲ ሆስፒታል ውስጥ አገኘ ነው የሚል ዜና ስንጠብቅ በጭንቀት ውስጥ ሆኜ ድራይቭ እያደረግኩኝ እያለ የሳውዲ ጓደኞቼ ስልክ ጠራ። እጄ እየተንቀጠቀጠ ስልኩን አንስቼ አሉ አልኩኝ። ከወዳኛው የሚሰማው ድምፅ እየተቆራረጠ አሰላም አለይኩም አሉ። ሰላምታም ሁሉ ረስቼ አገኛችሁ ወንድሜን ቴዲ አልኳቸው። የእሱ ምላሽ እንዲህ ነበረ። አላህ ይሰብር ብሬክስ ቴዲ ተወፋ አሉኝ። ምን ስልም ቴዲ ሞተ ወይም ቴዲ ሞተ የሚል ድምፅ ሰማሁ። ድራይቭ እያደረኩ ነበር። ራሴን አላውቅም። ሰማይና ምድሩ ተደበላለቀብኝ። መሪም መቆጣጠር አቃተኝ። እነቱ አጠገቤ አንድ ቤተሰብ ስለነበር ድራይቭ ሳደርግ የነበረው መንገድም በጣም ክራይ ክራውድ ክራውድ ስለነበር እንዲህ እንዲህም መኪናውን ዳር እንዲይዝ አገዘኝ። አሁን ግን ቴዲ ሞተ የሚለው ንግግር ያልጠበኩት ስለሆነ አላሳመነኝም እና ልቤ አላርፍም አላርፍ ማለኝ፣ አስክሬን አለበት ወደ ተባለ ቦታ አስክሬን ቼክ የሚያደርግ ሰው አሰማረው። ቴዲ ተወፋ የሚለው ቴዲ ሞተ የሚለው ድምፅ እውነት ነበር። እና የቴዲ መሞት አረጋገጥኩ! ከነ ሙሉ ስሙ ጠርቶ ሞተዋል አሉኝ! በዛን ሰዓት ሰውነቴ ሁሉ ከቁጥጥሬ ውጪ የሆነ ሰውነቴ እንዳለ በድን ሆንኩ። ግሬ አልታዘዝልሽ አለኝ። መሆነውን አጣው። ከተወሰነ ሰዓት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ድቅን እሱም አሁን እንዴት ለባለቤቱ ቴዲ ሞተ ብዬ ልንገራት? እንዴትስ ለቤተሰቡ ቴዲ ሞተ ብዬ ልንገር? እንዴትስ ለእናቱ ቴዲ ሞተ ብዬ ልንገር? እንዴትስ ለመሲ ሀዘን ባቆራም ለአቆራም መታት ለምስቴ ልንገራት? እንዴትስ እንዴት እንዴት የምለው በጭንቅላቴ ያቃጭል ጀመር። ከዛን ቀጠል ከዛን ቀጠለ ብዙ ልብ ሰባሪ ነገር ስላጋጠመን ሌላ ጊዜ በተረጋጋ መንፈስ እመለሳለሁ። የሆነ ሆኖ ቴዲ በጩቤ ሲሞት በቦታው የነበሩ ሰዎች ስላላገኘው እንዴት ለማን በምን በምን ልንወቅ ልነወቅ አልቻልንም። ነገር ግን የሳውዲ ፖሊስ በካሜራ ተከታትሎ ይህን ክስተት ሲፈጠር እዛው የነበሩ እና አሟሟቱን የሚያውቁ ሁሉ ሁለት የሚያውቁ ሁለት ሰዎች በቁጥጥር ስር ማዋሉን ታውቀዋል። ገዳይ እንዳልተያዘ እየተከታተሉ እንደሆነ በተወሰነ መልኩ መረጃ ደረሰን። ከዚህ ውጪ በሶሻል ሚዲያ ጓደኛው ገደለ ወንድሙ ገደለ በሴት ተጣሉ ወዘተ የሚል ሐሰተኛ ወሬ ይዛችሁ በድርጊቱ ላይ የሌሉበትን የልብ ጓደኛ የልብ በድርጊቱ ላይ የሌለበትን የልብ ጓደኛ ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ሌላ ህመማት ተጨምሩብን። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጪ ካፉ ክፉ ነገር ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቁ ውጪ ከአፉ ክፉ ነገር የሚወጣ ልጅ አይደለም። ቴዲ በአረብም ወይም በሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ እንደተገደለ በቁጥጥር ስር የዋሉ ልጆች እየተናዘዙ ነው። ሙሉ የአስክሬን ምርመራ ስላላለቀ ቀጣይ አስክሬኑን ጉዳይም እየተከታተሉ ያሉ ሰዎች ስላሉ የደረሱበትን ያሳውቁናል። ቴዲ ደምም ደም ይፍረድ፣ የጎዳ ይጎዳ። የኔ አመለሸጋ ቴዲ ደም ይፍረድ። አንተም ነፍስ ማር። ሰላም ሰላም! ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ብሬክስ አበሻዊ ስለ ቴዲ አማሟት ማለት ነው በዝርዝር የጻፈው ግልጽ ባይሆንም ማለት ነው። እንግዲህ የጻፈውን ነገር ሰምታችኋል ማለት ነው እዚህ በጣም ያሳዝናል ማለት ነው። እንግዲህ እየተባለ ያለው ነገር ሁሉ ውሸት እንደሆነ ነው። በአጎቱ ልጅ ነው የተባለውም ውሸት ነው እያለው ነው። ወንድሙ ነው እየገደለው የሚባለው ምናምን የሚባለውም ውሸት ነው። እንግዲህ ሞተ የተባለው እስትራ ውስጥ ነው። እስትራ ውስጥ የፏድ እስትራ ውስጥ እንደ ሞተ ነው ብዙዎች እያሉ፣ እሱ የሚሰራው የፏድ እስትራ ውስጥ ነው። ፏድን ታቁታላችሁ። የብሬክስ ጓደኛ የልብ ጓደኛ ሆኖ ኢትዮጵያ ድረስም አብረው ሄደው እዚህም ሳውዲ አረቢያን በጣም አብረው የሚዋደዱ ጓደኛሞች ናቸው፣ ብሬክስ እና ፉዋድ ማለት ነው። አብረው ዩቲዩብ ላይም ብዙ ቦታ ምናያቸዋለን። እና እንግዲህ የእሱን ስትረሀ እየሰራ ነው ህይወቱ ያለፈው ተብሏል ማለት ነው። በጣም ያሳዝናል። ቴዲ ነፍስን በአጸደ ገነት ያኑረው። ብሬክስም መሲም ሁላችሁም ቤተሰብ ለሞላው ቤተሰብ እንዲሁም ጓደኞች በሚዲያም ለምታውቁት ልባችሁ የተሰበረ ፈጣሪ ያጽናችሁ። ምክንያቱም ይሄ ልጅ ለዘመድ ብቻ ሳይሆን ለሁላችንም ልብ ሰብሯል። ከሞቱ አሟሟቱ ደግሞ እየከፋ ነው። እንግዲህ እንደሰማችሁት ማለት ነው። እስካሁን ድረስ አስክሬን ምርመራ ውጤት አላለቀም። ሲቀጥል፣ ገዳይ አልተያዘም። የእሱ ጋር አሉ የተባሉ ሰዎች ናቸው የተያዙት እየተባለው የነበሩ ሰዎች ያዩ ሰዎች ናቸው የተያዙ። እንዲሁም ደግሞ በካሜራ ተይዟል እንግዲህ ማለት ነው፣ የሳውዲ መንግስት በካሜራ ይዟቸዋል ማለት ነው። ድርጊቱ የተደረገበትና ና ሲያደርግ የነበረበት ያው፣ በየስራው ካሜራ አለ፣ ደስ የሚለው በየመንገዱ ካሜራ አለ፣ እንደ ኢትዮጵያ አይደለም። እና በካሜራ የተያዘ ስላለ ገዳይ ባያዝም ይያዛል ብለን እናስባለን። በጣም ያሳዝናል። እግዚአብሔር አምላክ ይፍረድባቸው። እንግዲህ በምን ተጣሉ በምን ተጣሉ የሚባለው ያው እንደሰማነው ብዙ ነገር እየተወራ ነው በሴት ነው ያጎቱ ልጅ ነው በሴም ካርድ ነው በውሃው ነው ውሃውንም ሲሸጡ ነው ተብሏል ይሄ ይሄ ደግሞ ግልጽ ሆኖ አልወጣም ማለት ነው ብሬክስም የደበቀው ሚስጥሮች አሉ በትክክል እየተናገረ አይደለም ወላ ስለ ገዳይ ወላ ስለ ምናምን ግን ያው እንደሰማችሁት አሁን እዚህ ጋር እንደተነበበው ነው ገዳይን ግልጽ አላደረገም። የተገደለው በገዛ ወንድሙ፣ በሀገሩ ልጅ፣ በወንዙ ልጅ እንደሆነ ነው። ግን ይሄ ገዳይ እውነት ያጎት ልጅ ይሁን ጓደኛ ይሁን አብሮም ይሰራ ይሁን አልተገለጸም። ለምን መደበቅ እንደተፈለገ አላቅም። ማለት ቡሬክስ እርግጠኛ ነኝ ያውቃል ሁኔታውን፣ ግን ግልጽ ማድረግ አልፈለገም። ሊናገር አልፈለገም። ሌሎች ግን የሚያወሩት አንድ የአጎት ልጅ ነው እየተባለ ነው። ሁለት ሲቀጥል በሴት ነው እያሉ ነው። ሶስተኛ በውሃውና በሴም ካርዷ ተጣልተው ነው እየተባለ ነው። እውነቱ የቱ እንደሆነ አንድ ፈጣሪ ነው የሚያውቀው። እንዲሁም ደግሞ ቡሬክስ አሁንም ቢሆን እኮ ይፋ ቢያደርግ ሰዎች የራሳቸውን መላምት ከመስጠት ይቆጠባሉ። ያም ማለይም ሆነ ቴዲ ተገድሏል። የቴዲ ገዳይ ደግሞ መያዝ አለበት። ተይዞ እንደገደለ መገደል አለበት። በሳውዲ አረቢያ ሕግም የገደለ የገደል ነው። ይህ ሰው እንዲያዝ፣ ብሬክስ ለምንድን ነው ሰውየውን ፎቶም ማትለጥፈው? የምን አገር ልጄት ሀገር እንደሆነ ዘመድም ሆን ምንም ይሆን እንደሚባለው ነገር፣ ለምን ፎቶውን አውጥተህ አንተ የወንድሜ ገዳ ይሄ ነው አድናችሁ ባለበት ያዙ ብለህ ለምንድን ነው ማትለቀው? እኔ ጥያቄ አለኝ። ይሄ ነገር ዘመድ ካልሆነ ለምን ብሬክስ ለምን መደበቅ ፈለገ? ይሰውቆ ፎቶ ካልተበተነ ገዳ ይሄኑ ተብሎ ኢፋ ካልወጣ የሚታወቅ ከሆነ ለምንድን ነው አፍንህ ዝም የምትለው ማለት ነው? እስትራ ቦታ ይገደል መጠጡ ቦታ የሚሆን የትም ቦታ ይገደል፣ የዚህ ልጅ ህይወት መጥፋት የለበትም። የትም ይሁን የትም ይሄን ልጅ የገደለው ዘመድ ይሁን ባዳ የሚሁን የአገር ልጅ ይሁን ጎረቤት ምን ይሁን፣ ግን ማንነቱ ለምን ወንድም የእናቱ ልጅ ለምን አይሆንም? ለምን አውጥተህ አንተ ብሬክስ ፎቶውን ለምን አትለጥፍም? ና ለምን ታድኖ አያዝም? አልተያዘም ተብሏል። ስሙ አልተነገረም፣ አድራሹ አልተነገረም። የዚህ ልጅ ደብቀሃል አንተም ማለት ነው። ሲቀጥል ደግሞ ፎቶ አልተበተነም። እንግዲህ ይሄን ጓደኛ ነው የተባለውን ልጅ ነው አምጥተው የገደለው ይሄ ነው ያጎቱ ልጅ ነው ተብሎ የተለጠፈው ሚዲያ ላይ ሁላችንም የሰራ ነው። ስለዚህ ሌላ ሰው ላይ እንዲለጠፍ ምክንያት የምትሆነው ብሬክስ አንተ ነህ ማለት ነው። ለምን የልጁን ፎቶ መውሰድ ትችላለ? ስሙ ማን ነው? አድራሻው ማን ነው? ትውልዱ ማን ነው? እዛ ጋር የተያዙት ሰዎች እነሱ ደግሞ እየተናዘዙ ነው ብለሃል። እነሱ ያሉትን ነገር ከነሱ መረጃ ወስደግ፣ ይሄ ፖሊስንም ማገዝ ይቻላል፣ ህዝብንም ማገዝ ይቻላል። እና ይሄን መደበቅ አያስፈልግም። የዚህ ልጅ ደም እንዲገኝ ይፋ መውጣት አለበት። ስለዚህ ለምን ደበቅከ? አንተ ያጎት ልጅ ካልሆነ ዘመድ ካልሆነ ለምን ሰውየው ገዳይ፣ ለምን በሚስጥር እንዲያዝ ተፈለገ ማለት ነው። አልተያዘም። አዎ አልተያዘም እኮ እንዲያዝ ደግሞ እናንተ ከለቀቃችሁ ነው እኮ፣ ፎቶ ከተለጠፈ ነው። ሁሉም ሰው አሁን እዚህ ጋር ቴዲ ሞተ ተብሎ ሲለጠፍ ሁሉም ስለሚያውቀው ሚዲያ ላይ ሳር ቅጠሉ ልክ ያም ገዳይ ደግሞ እንደ ቴዲ ፎቶ ወጥቶ የወንድሜ ገዳይ ይህ ነው፣ ይሄን ሰው ባለበት አድናችሁ ያዙልኝ ብለህ ለምንድን ነው ማትለጥፈው? ብሬክስ ማለት ነው። ይህ ማለት እንግዲህ ሰዎች ውሸት አይደለም የሚያወሩት ማለት ነው። ያጎቱ ልጅ ነው የተባለው ትክክል። ወንድሙ ያጎቱ ልጅ ቢሆን ነው ገዳይ። ባዳ ቢሆን አውጥተት ለጥፍ ነበረ ወንድሜን የወንድሜ እንገዳ እያዙልኝ ብለ ትበትን ነበረ በሰከንድ እያዝ ነበረ። ከአርብ ከጁማ አለት ከተገደለ ጀምሮ እስካሁን ሰዓት ድረስ እስከ ዛሬዋ ድረስ ያልተያዘበት ምክንያቱ ምንድን ነው? ሳውዲ አረቢያ መተፋፈኛ የለም። ህዝቡ ፎቶ ቢለጠፍ ስሙ ቢለጠፍ አሳልፈው ይሰጡታል። ስለዚህ ስህተት ያለው አንተ ጋር ነው። ሌሎች እያመጡ ኬሌ ነው ኬሌ ነው ቢሉ በዚህ ነው ቢሉ የሚያውቁ ሰዎች ሪያድ ያሉ ሰዎች ቢያወሩ ማለት ነው በሴት ነው ቢሉ ምንም ቢሉ መፍረድ አይቻልም። ለዚህ ሁሉ ሰው መላምት እንዲሰጥ መንስኤ የወንከው እንደኔ ከሆነ ብሬክስ አንተ ነክ። ለምን አንተ ጋር ሚስጥር ለምን ሆነ? የቴዲ ገዳይ ለምን ሚስጥር ሆነ ታዲያ? ዘመድ ካልሆነ ለምን ሚስጥር ተደረገ? እኔ ያልገባኝ ይሄ ነው።